ይህ ህዝብ ፈንቅሎና ገንጥሎ እየገባ ያለው የአገሪቱ ፕሬዚዳንት የሚኖርበትን ቤተ መንግስት ነው። ተርቤያለሁ ሲል አልሰማ ያለ ህዝብ፣ አታደህዩኝ ብሎ ሲጠይቅ ጆሮ የተነፈገ ማህበረሰብ፣ አትግደሉኝ ብሎ ሲማጸን የተናቀ ትውልድ እንዲህ እንደሚያደርግ ያስተማረ ክስተት በሚል በሰላማዊ ትግል ደጋፊዎች የተወደሰ ነው። አመጹ ፕሬዚዳንቱን አባሮ ቤተ መንግስቱን ይቆጣጠራል። ይህ የሆነው ሲሪላንካ በተባለች ኤሲያዊት ሀገር ነው። እኒህ ሰው ደግሞ ራኒል ዊከርሚሲንጋ ይባላሉ። ዜጎች አምፀው ከቤተ መንግስት ያባረሩትን ፕሬዚዳንት ተክተው አሁን አገሪቱን እየመሩ ናቸው። ከአንድ ሳምንት በፊት በኡጋንዳ በተካሄደው የገለልተኛ አገራት ጉባኤ ላይ ከኒህ ሰው ጋር ተገናኝተው መምከራቸውን የኢትዮጵያው ጠቅላይ ሚኒስትር አብይ በፌስቡክ ገጻቸው ላይ ጽፎ ነበር። የተገለለና የተወገዘ መንግስት የሚመሩት ጠቅላይ ሚኒስትሩ የስሪላንካውን መሪ አግኝተው ተወያዩ የሚለውን ዜና የብልጽግና ደጋፊዎች ሲፈነድቁበት ሰንብተዋል። የቡድን ሰባት አገራት መሪዎችን የቡድን ሀያ አባል ፕሬዚዳንቶችን አዲስ አበባ እየጠራች ትወያየ የነበረችው ኢትዮጵያ ከባራክ ኦባማ እስከ ጎርደን ብራውን ከሺንዞ አቤ እስከ አንጌላ ሜርክል ድረስ በአራት ኪሎ ቤተመንግስት ጋብዛ አቋሟንም አቅሟንም ታሳይ የነበረች ሀገር የስሪላንካን ፕሬዚዳንት አወያየች ተብሎ ከበሮ ሲደለቅ በእርግጥም አገሪቱ የገባችበትን የወዳጅ ጦት ያሳያል። ሲሪላንካ ወደ ኢትዮጵያ የምትልከው ለጨርቃጨርቅ ፋብሪካዎች ግብዓት የሚሆን የ18 ሚሊዮን ዶላር ዓመታዊ ግብይት ለሁለቱ ሀገራት ኢኮኖሚያዊ ግንኙነት ምክንያት ካልሆነ በቀር ሊነገር የሚችል ጠንካራ ወዳጅነት በሁለቱ ሀገራት መካከል የለም። የብልጽግናው አገዛዝ ምዕመኖች ግን መሪያችን ከስሪላንካ ፕሬዝዳንት ጋር ተወያዩ፣ በሚል ሲደሰቱ ሰንብተዋል። ቁም ነገሩ ይህ አይደለም። ስሪላንካ ከሁለት ዓመት በፊት ለበርካታ ኢትዮጵያን መታሰርና ደብዛ መጥፋት ምክንያት የሆነች አገር ነበረች። በተለይ በአዲስ አበባ ስሪላንካ ብዙ ወጣቶችን ወደ እስር ቤት አስወርውራለች። ስሪላንካ የሚለውን ስም ሰምተው የሚያውቁ በርካታ ወጣቶች የአዲስ አበባን የአዋሽንና የጦላይን እስር ቤቶች አጥለቅልቀው ነበር። መንግስት እነዚህን ወጣቶች እያፈሰ ሲያጉራቸው የነበረው የሲሪላንካውን የተቃውሞ እንቅስቃሴ በኢትዮጵያ ደግማችሁ አብይን ከቤተ መንግስት ልታስወጡ ነው በሚል ነበር። ጠቅላይ ሚኒስትር አብይ ባለፈው ሳምንት በኡጋንዳ አገኘኋቸው ያሏቸው የአገሪቱ ፕሬዚዳንት፣ ስልጣን የያዙት የሲሪላንካ ህዝብ ተሰባስቦ ሄዶ ቤተ መንግስቱን ከወረረና የቀድሞውን ፕሬዚዳንት ካባረረ በኋላ ነበር። ያ ለበርካታ የኢትዮጵያ ነስር ምክንያት የሆነውና በስሪላንካ ዘራፊና ጨቋኝ መንግስት ያስወገደው አመጽ ዛሬ በመንግስታዊ አምባገነኖች መዘክራችን ተመርጧል። የስሪላንካ ወጣቶች የአገሪቱን ሙሰኛና አምባገነን መንግስት ለማስወገድ ተደራጅተው በዝተውና ተባዝተው ቤተመንግስት ድረስ ሄደዋል። ከዚያም በፕሬዝዳንቱ የመዋኛ ገንዳ ላይ ሲዋኙ በመኝታ ቤቱ ውስጥ ሲወርቁ ታይተዋል። ቤተ መንግስት ሲገቡም በአልጋው ስር የተከማቸ የዶላር ክምር አግኝተዋል። ይህ የ21ኛው ክፍለ ዘመን ውጤት ማ ሰላማዊ እንቅስቃሴ ሆኖ ተመዝግቧል። ወጣቶቹ ፕሬዚዳንቱን ከቤተ መንግስት ብቻ ሳይሆን ከአገር እንዲባረር አድርገው ጥያቄያቸውን አስመልሰዋል። የስሪላንካውያን አመፅ ውጤታማና ሰላማዊ ብቻ አልነበረም ምክንያታዊም እንጂ የአገሪቱ ወጣቶች ጭቆናን አባረው ብዝበዛን ነቅለው የጣሉበት ያ ሂደት በእርግጥም ለሚገደል፣ ለሚጨቆን፣ ለሚዘረፍና ለሚገረፍ ማህበረሰብ ጥሩ መማሪያ ነው ተብሎ በዓለም አቀፍ መገናኛ ብዙሀንና የማህበረሰብ ለውጥ ተንታኞች የተደነቀ ነበር። የስሪላንካ ወጣቶችን አስገራሚ ገድል፣ የዘራፊውን መንግስት አነሳስና ወዳደቅ፣ የዘረኛውን ፕሬዚዳንት ሽንፈትና ሽሽት በዚህ ጥንቅር እንመለ እንመለከታለን። ከዚያም በስሪላንካ ምክንያት ዜጎቻቸውን ሲያስሩ የነበሩት የኢትዮጵያው ጠቅላይ ሚኒስትር የስሪላንካውን ፕሬዚዳንት አገኘሁት ያሉበትን ጉዳይ ባጭሩ እንመለከተዋለን። አብራችሁን ቆዩ። እነዚህ የሲሪላንካ ወጣቶች የሚዋኙበት ገንዳ የአገራቸው ፕሬዚዳንት ለሶስት ዓመት ከነ ቤተሰቡ የሚዝናናበት ነበር። በአገሪቱ ቤተ መንግስት ግቢ ውስጥ የሚገኘውን ይህንን የመዋኛ ገንዳ ለሰፊው ህዝብ ጥቅም ሲሉ የታገዱ ወጣቶች ሲቆጣጠሩት ፕሬዚዳንቱ እግር አውጭኝ ብሎ ወጥቷል። ይህ የመጨረሻው ሁነት ከመካሄዱ በፊት ፕሬዚዳንቱ የአገሪቱን ህዝብ መዝረፉን፣ ዘመድ አዝማዱን ለመጥቀም ብሎ ሌላውን ማደሄቱን፣ የህዝብ ኑሮ ማስወደዱን ያቆም በየአጋጣሚ ሁሉ ተማጽኖታል። ሆኖም እንደ ማንኛውም አምባገነንና ዘራፊ ኃይል ህዝብን የሚንቅ ልብ እንጂ ድሃን የሚያዳምጥ ቁጣን የሚሰማ ጆሮ አልነበረውም። ሰውየው ናንዳሴና ራጃ ፓክሳ ይባላል። በቀደመው ጊዜ ወታደር ነበር። በኋላ የመከላከያ ሚኒስትር ሆነ። ማሂንዳ ራጃ ፓክሳ የተባለው ወንድሙ ፕሬዚዳንት በነበረ ጊዜ የአገሪቱን ጦር አዛዥነትና የከተማ ልማት ሚኒስትርነትን ደርቦ ሰጥቶት ነበር። እሱ የመከላከያ ሚኒስትር እያለ ነበር የአማጺው ታሚል ታይገር ዋና አለቃ ተገድሎ ታጣቂ ኃይሉም ተሸንፎ የስሪላንካ የእርስ በርስ ጦርነት ያበቃው። የታሚል ታይገር ሰዎች አምረሮ የሚጠሉት ጃፓክሳ ፓክሳ በአጥፍቶ ጠፊ አባሎቻቸው ጭምር ሊገድሉት ሞክረው ከሽፎባቸዋል። ከሁለት ዓመት በፊት በኢትዮጵያ አቆጣጠር መጋቢት 2014 ያጣውን ስልጣን ያገኘው በ2012 ዓ ም ህዳር ወር ላይ ነበር። የአገሪቱ ህዝብ ታሚል ታይገር ለማሸነፍ የነበረውን ቁርጠኝነት ቆጥረው ለሀገሪቱ የእርስ በርስ ጦርነት ማቆም ዋጋ ከፍሏል ብለው መረጡት። ይህንን ስልጣን እንዲያገኝ ሲያደርጉት ግን ዘመዶቹን እየሾመ ይዘርፈናል፣ ወዳጆቹን እየሸለመ ያደህየናል፣ ኑሯችንን አስወድዶ ግራ ያጋባናል ብለው አልነበረም። እሱ ግን ዋና ስራውን እዚህ ላይ ያደረገ ስልጣን እንደያዘ የመንግስት ስልጣንን ለዘመዶቹ ለወዳጆቹ፣ ለታማኞቹና ለሚቀርቡት ሁሉ አደለው። በዚህም የአገሪቱን ሀብት ተረባርበው ዘረፉት። እነሱ ቅንጡ ኑሮ እየኖሩ ህዝቡን በረሃብ ቀጡት። የአገሪቱ ሰው በረሃብ እየሞተ ነው ሲሏት ለምን ኬክ አይበሉም እንዳለች ንጉሥ ልጅ፣ የራጃ ፓክሳ ቤተሰቦችም የሲሪላንካን ሕዝብ እንዲሁ አፌዙበት። በመጨረሻ የአገሪቱን ሀብት የዘረፉት ሹሞች ካዝናውን ሲያራቁቱት የሲሪላንካ መንግሥት የውጭ ዕዳውን መክፈል የማይችል መንግሥት ሆኖ ተፈረጀ። ልክ አሁን የብልጽግናው መንግስት የውጭ እዳን መክፈል አልቻለም ተብሎ እንደታወጀው ሁሉ ዘርፈው ያራቆቱት ካዝና የአገሪቱን እዳ መክፈል ተሳነው። ይህንን ሁሉ በደል እየፈጸመም ስልጣን ልቀቅ ቢባል በመቃበሬ ላይ ነው ሲልም ቢያለ ይልቁንም እገድላችኋለሁ እያለ ይዘት ጀመር። የአስቸኳይ ጊዜ አዋጅ አውጆም ህዝቡ ላይ ዛትም እየተባለ ያለው ምንድን ነው? ኑሮ ተወደደ ነው አይደል? ታዲያ ይህንን ባንድ ሌሊት እንዲስተካከል ይፈለጋል እንዴ? ኑሮን ያስወደደው መንግስት ብቻ አይደለም፣ ህዝቡም ነው። ደግሞም እዚህ ሀገር ብቻ አይደለም ኑሮ የተወደደው። በአንድ ጊዜ የተወደደ ገበያ እንደሌለው ሁሉ በአንድ ሌሊት እንዲሻሻላ ተጠብቁ። ግልጽ እንዲሆንላችሁ የምንፈልገው ነገር ሰራዊቱ በአስፈላጊ እንቅስቃሴዎች ላይ እርምጃ እንዲወስድ ማዘዜን ነው። እብሪት የአምባ ገነኖች መገለጫና መታወቂያ ነው። እንደዚህ ፕሬዚዳንት በጦሩ ተማምኖ የምንም አታመጡም እልሁን በቴሌቪዥን ይናገራል። የተማረረ ስልጡን ህዝብ ደግሞ እንደ ሲሪላንካ ይሆናል። ፈላጭ ቆራጭ መሪዎች አብዝተው በሚፈሩት የሰላም መንገድ ታግሎ ሊጥላቸው ቆርጦ ይነሳል። በአገሪቱ ዋና ከተማና አቅራቢያ አካባቢ የሚኖረው ህዝብ የፕሬዚዳንቱን ማስፈራሪያ ከቁብም አልቆጠረው። በዝምታ ረሃብ ከሚገድለኝና ድህነት ከሚያጎሳቁለኝ የችግርና የድህነት ዘበኛ የሆነውን ፕሬዚዳንቱንና ሎሌዎቹን መንገ ተጠንግሎ መጣል ይሻላል ብሎ ዘመተ። ዘመቻው ወደ ቤተ መንግስት እንጂ ወደ ጫካ አልነበረም። ለዚህም እቅድ ወጣ። የአገሪቱ የተማሩ ወጣቶች በቅድሚያ ሀገራችን ያለችበት ደረጃ እንዴት ያለ ነው ብለው ጠየቁ። ከአገሪቱ ጠቅላላ ሀብት 43 በመቶ የሚደርሰው የውጭ እዳ ነው። ይህንን ብድር ኢኮኖሚያዊ እንቅስቃሴ እንዲኖረው አድርጎ ሀብት እንዲያመነጭ ከማድረግ ይልቅ የአገሪቱ ባለስልጣናት ተከፋፈሉት። የአገሪቱ ብሔራዊ ባንክ የስሪላንካን የአንድ ወር አስቤዛ መሸፈን የሚያስችል ገንዘብ በካዝናው ውስጥ የለውም። የነዳጅ ዋጋ በከፍተኛ ደረጃ እንዲጨምር ተደርጓል። የአገሪቱ የሩዝና የሻይ ገበሬዎች ገንዘብ ስለሌለ የምንገዛላችሁ ማዳበሪያ የለም ተብለዋል። በዚህም አገሪቱ ወደ ውጭ የምትልከው የግብርና ምርት አሽቆልቁሏል። ጭራሽ ለውጭ ገበያ ያቀርቡ የነበረው የአገሪቱ አርሶ አደሮች የዕለት ጉርሳቸው ለመሸፈን ሩዝ ከውጭ አገር ለመግዛት ተገደዱ። ፕሬዚዳንቱ አንዱን ወንድሙን ጠቅላይ ሚኒስትር አምስቱን ደግሞ የካቢኔ አባል አድርጎ ከሾመ በኋላ ዋና ስራውን ዝርፊያ ላይ አድርጎ ሰንብቷል። ሌሎች የቤተሰብ አባላቱን በተለያዩ ሀገራት አምባሳደር አድርጎ ልኳል። በአምባሳደርነት የተላኩት ቤተሰቦቹ በሚኖርበት ሀገር ከተከራዩትና ለመንግስት ስራ ማስኬጃ ከሚገዙት ቤት ውስጥ አስር በመቶ ኮሚሽን ይወስዱ ነበር። ይህንን ተከትሎም የአገሪቱ የሚዲያ ባለሙያዎች ቴን ፐርሰንት ፋሚሊ የሚል ስም ሰጧቸው። ይህንን ስራውን ለቅንጡ ኑሮና ለሰፊው ቤተሰቡ የሚያወጣውን ገንዘብና የሚያባክነውን ሀብት ያስተዋሉ ጋዜጠኞች ዘገባ ሲሰሩ እየታነቁ ወደ እስር ቤት ተወርውረዋል። የቀናቸው ወደ ውጭ ሀገር ተሰደዋል። በዚህም ያለ ጠያቄ የሚዘረፈው ሀብት በመጨረሻ አገሪቱን ያላትን ጠቅላላ ሀብት ሸጣም ተጨማሪ 1 ፐርሰንት ዕዳ ውስጥ ከተታት። በኢኮኖሚክስ ቋንቋ ከአጠቃላይ የአገሪቱ ጥቅል ሀብት 101 ፐርሰንቱ ዕዳ ሆነ። የመንግስትን ወጪ ለመሸፈን የተቸገረው ራጃ ፓክሳ ገንዘብን በገፋትሞ ገበያው ላይ ቀላቀለ። ይህም የኑሮ ውድነቱን አባባ ሰው አምባገነኖች ብዙ ገንዘብ እያተሙ ወደ ኢኮኖሚው በማስገባት የድሃን ኑሮ የሚያመሰቃቅሉ መሆናቸውን የሚያውቁ የሕግ ባለሙያዎች በአገር ክህደት ወንጀል ወይም በትሪዝን መከሰስ አለባቸው የሚል ክርክር ቢኖራቸውም ራጃ ፓክሳ ግን ይህንንም ከቁብም አልቆጠረው ከዚያም አሁንም አማጽያኑ እቅድ አወጡ የመጀመሪያው ተቃውሞ በመጋቢት ወር የመጀመሪያው ቀን ላይ ተጀመረ በወቅቱ በአገሪቱ ለአስር ሰዓታት የቆየ መብራት መቋረጥ ማጋጠሙን ተከትሎ ጥቂት ወጣቶች ሻማ ይዘው መንገድ ላይ ሲያበሩ አሉ እኛ የትኛውም ጨለማ ተጋፍጠን ለውጥ ለማምጣት እንደተዘጋጀ ልናሳውቃችሁ እንወዳለን ለአገራችን ብርሃን ይመጣ ዘንድ ሻማ ብርተን እንታገላችኋለን። ይህንን እንዲያውቁት ለማድረግም እዚህ አደባባይ ተገኝተናል። በዚህ መልኩ የተጀመረው ቁጣን የመግለጽ እንቅስቃሴ አፍታም ሳይቆይ መላ አገሪቱን አዳረሰ። በ15ኛው ቀን በአስር ሺዎች የሚቆጠር ህዝብ ገንፍሎ ወጣና ከፕሬዚዳንቱ ቤተ መንግስት ፊት ለፊት ተገኘ። ፕሬዚዳንቱና ሙሰኛ መዋቅሩ ጥርግ ብሎ ይውጣ ሲልም ጮኸ። እንዲያም ሆኖ ባለሥልጣናቱ ጩኸቱን ናቁት። የፓርላማ አባላት የትም የማይደርስ ቁጣ ብለው አጣጣሉት። ሆኖም ሰልፈኞቹ ጩኸታቸውን ገፍተውበት በሥራ መውጫ ሰዓት እየተሰባሰቡ ከቤተ መንግስቱ ፊት ለፊት ማምሸትና ፕሬዚዳንቱ ስልጣኑን እንዲለቅ መጠየቅ ዋና ተግባራቸው አደረጉት። ፍጹም ሰላማዊና ዘመናዊ የነበረውን ሂደት ፕሬዚዳንቱ አልታገሰውም። ፖሊስ በውሃና በጭስ እንዲበትነው አዘዘ። በዚህ ጊዜ ሰልፈኞቹ ፖሊስንና መኪኖቻቸውን በድንጋይ ደበደቡ። ዋና ዋና የሚባሉትን የከተማዋን መንገዶችም ዘጉ። መንግስት በምላሹ የሰዓት እላፊ አወጀ። የሚሰማውም አልነበረምና በማግስቱ አነሳው። ከዚያም የፕሬዝዳንቱ ቢሮ የአረብ አብዮትን በስሪላንካ በመድገም አገሪቱን ሊያፈርሱ የተነሱ ጽንፈኞች አምፀዋል ብሎ መግለጫ ወጣ። በዚህ ሳይበቃው ሰላማዊውን እንቅስቃሴ ወደ አመፅ እንዲቀየርለት የራሱን ታማኞች በሰልፈኞቹ መካከል ቀላቅሎ ቤት እንዲያቃጥሉ፣ መኪናም እንዲያጋዩ አደረገ። ይህም በሰላማዊ ሰልፈኞቹ ተደረሰበት። አምባገነኖች አብዝቶ የሚፈሩት እንዲህ ያለውን ሰላማዊ ትግል ነውና ወደ ጉልበት እንዲቀየርላቸው እጅጉን ይፈልጋሉ። የስሪላንካ ሰልፈኞች ግን ይህንን አስቀድመው በመረዳት ተቆጣጠሩት። የመጋቢት ወር በዚህ መልኩ አለፈ። እኛ ነዳጅ ችግሮን፣ እናንተ በመኪና አትጓዙም በማለት የአገሪቱ ባለስልጣናት የሚንቀሳቀሱባቸውን መንገዶች ሁሉ ዘጉ። የራጃ ፓክሳ ቤተሰቦች በሚያልፉባቸው ቦታዎች ሁሉ ክልከላ እያደረጉ አንድ ወሩን አሳለፉት። ሆኖም አሁንም ፕሬዚዳንቱ ሥልጣኑን አለቀቀም። ይልቁንም ሰላማዊ ሰልፉን የሚዘግቡትን ጋዜጠኞች እያሰረ አስተባባሪዎቹንም እየያዘ ሰነበተ። አመፁ እየተቀጣጠለ የሚያዝያው ወር ገባ። በዚህ ወቅት አዲስ ለውጥ ተከሰተ። የአገሪቱ ካቶሊክ ቤተ ክርስቲያን የሰልፈኞቹን ጥያቄ ደግፋ ብቃለች። ህዝብን አድምጡ ስትልም የአገሪቱን መሪዎች ጠየቀች። ይህ ለተቃዋሚዎቹ ትልቅ ጉልበት ነበር። የቤተ ክርስቲያኗ ካርዲናል ተቃዋሚዎቹን ጽንፈኛና ሽብርተኛ እያለ መንግስት መፈረጁን አቁሞ ችግራቸውን ሊረዳ ይገባል አሉ። የአገሪቱ ታዋቂ ሰዎችም ይህንኑ ደገሙት። ስፖርተኞች፣ የኪነ ጥበብ ባለሙያዎችና መሰል የህብረተሰብ ክፍሎች በማኅበራዊ ሚዲያዎች የሚመራውን እንቅስቃሴ ተቀላቀሉ። ጎሆም ጎታ የሚል የማኅበራዊ ሚዲያ ዘመቻ ከፍቶም ጎታባያ ራጃ ፓክሳ ወደ መጣበት እንዲመለስ ስልጣኑን አስረክቦም ከቤተ መንግሥት እንዲወጣ ጠየቁ። በአገሪቱ ውስጥ የታወቁ ስፖርተኞች ፕሬዚዳንቱ ስልጣኑን ካለቀቀ ምግብ አንበላም ብለው የረሃብ አድማ መቱ። እሱ ግን ጳጳሱንም ምእመኑንም አልሰማም ብሎ የአስቸኳይ ጊዜ አዋጅ አወጀ፣ ኢንተርኔት ዘጋ። የሰዓት እላፊውንም ድጋሚ ጥሎ ማንም ሰው ከሁለት ሰዓት በፊት ውጭ እንዳላይ አለ። የሥራ ቦታቸው ሩቅ የሆኑ ሰዎች የሌሊት ፈረቃ ሠራተኞችና መሰል የህብረተሰብ ክፍሎች ተቸገሩ። በዚህም ኑሮ ተዛባ። መንግስትም በዚህ የተማረሩ አዳዲስ ተቃዋሚዎችን ፈጠረ። ቀውሱ ተባባሰ። ተቃውሞ ተቀጣጠለ። ህዝብ ሆይ አንድ እንሁን፣ ፕሬዚዳንት ጎታባያ ራጃ ፓክሳን ለማስወጣት ኅብረት ይኑረን፣ ጥያቄዎቻችንን ለማስመለስ እንተባበር፣ ጎታባያ ውጣ ካልወጣህ እኛ እናስወጣሃለን። የምትተኩሱትን ጥይት አንፈራውም። የምታንቆራጥቱትን ታንክ አንሸሸውም። የሚሉ መፈክሮችን የያዘው የአገሪቱ ህዝብ ዋና ከተማዋን ሞላት። እንቅስቃሴያቸውን ሊገድብ የተሰማራውን ፖሊስም ያፋጥጡት ገቡ። አትጩህ፣ መፍትሄ ስጡንና ወደ ቤታችን እንግባ። አሳዛኝ ሁኔታ ውስጥ ነው ያለ ነው። ምን እንብላ? ምንስ እንጠጣ? መንግስት ምን እያደረገ ነው? የሆነ ነገር መደረግ አለበት እኮ። የሆነ መፍትሄ በቃ፣ መልቀቅ አለባቸው። እንዲህ እያለ የዘለቀውን ጥያቄ የአገሪቱ መንግስት መቋቋም እየተሳነው መጣ። ካቢኔው ስልጣኑን ለቅቅ ያለው ብሎ አወጀ። ፕሬዚዳንቱም አዲስ ካቢኔ ይቋቋማል፣ ይኸው የፈለጋችሁት ሆነላችሁ ብሎ መግለጫ ሰጠ። እንዲያም ሆኖ ህዝብ አልተቀበለውም። የጉልቻ መለዋወጥ ወጥ አያጣፍጥም ብሎ አመፁን ገፋ። ፕሬዚዳንቱ ስልጣኑን እስካለቀቀ ድረስ የምንተወው ተቃውሞ የለም አለ። አንተ ለቀህ የሽግግር መንግስት መስረት ብሎ ጮኸ። ነገሩ እየከረረ እንደሆነ የገባው ፕሬዚዳንቱ ከተቃዋሚዎች ውስጥ ፈቃደኛ የሆነ ሰው መጥቶ የመንግስት አካል ሆኖ ልሹሞ አለ። የሚቀበለው አላገኘም። ይልቁንም ሰልፈኞቹ ፕሬዚዳንቱና ቤተሰቡ እንዲታሰሩ፣ የዘረፉትንም ሀብት ለህዝብ እንዲመልሱ መጠየቅ ጀመሩ። ብዙ ባህልና ጎሳ ያለባት ሲሪላንካ የጋራ ጠላቱ አንድ መንግስት የሆነ ህዝብ ኅብረቱን ለመግለጽ የአገሪቱን ብሔራዊ መዝሙር እየዘመረ አንድነቱን አሳየ። ይህንን አመፅ አራጋሊያ ሲሉ ጠሩት። ትግላችን እንደማለት ነው። የሚያዝያው ወር እስኪጠናቀቅ ድረስ ፕሬዚዳንቱ ስልጣኑን አልለቀቅም። የጠቅላይ ሚኒስትሩና የፕሬዚዳንቱን መኖሪያ መንደር ከበው በዚህ አቅራቢያ መኪናም እንዲያልፍ ሲያደርጉ የሰነበቱትን ተቃዋሚዎች ፖሊስ በኃይል ሊበትን በግንቦት የመጀመሪያ ወር ሞከረ። አልተሳካለትም። በፕሬዚዳንቱ ወንድም የሚመራው መከላከያ በህዝብ ላይ እንዲተኩስ ታዘዘ። በግንቦትና በሰኔ አመፁ ባሰ። ፕሬዚዳንቱ ግን አሁንም የሚለቀው ስልጣን የለም። ሐምሌ 9 2022 ግን ታሪክ ተቀየረ። ህዝቡ የፕሬዚዳንቱን ቤተ መንግስት ሰብሮ ገባ። የሚንጋጋ ታንክ ያለው፣ የሚያደቅ ጀት ያለው፣ አልሞ ተኳሽ ሰራዊት ያሰማራው መንግስት የማይቋቋመው ህዝባዊና ሰላማዊ አመፅ ቤተመንግስቱን ጥሶ ገባ። እንዲያም ሆኖ ጎታባያ ራጃፓክሳ ቤተ መንግስት ውስጥ አልነበረም። በአንድ የጦር አውሮፕላን ተሳፍሮ ከቤተ መንግስቱ ግቢ ሚስቱን ይዞ የባህር ኃይሉ ወደሚገኝበት የጦር ሰፈር ሄዶ ባህር ላይ ተደብቆ ነበር። ሰልፈኞቹ ቤተ መንግስት ውስጥ ሲገቡ ብዙ ዶላር በምቾት ይኖር ዘንድ የሚገለገልባቸው ውድ ቁሳቁስና አልባሳቱን አግኝተዋል። በባህር ኃይሉ የጦር ሰፈር ባህር ላይ ሶስት ቀናትን የተደበቀው ፕሬዚዳንቱ ተቃዋሚዎቹ የዋዛ እንዳልሆኑና የሚፈልጉትን ሳያሳኩ እንደማይለቁት ባወቀ ጊዜ ሚስቱን ይዞ በጦር አውሮፕላን ወደ ሲንጋፖር ፈረጠጠ። የፕሬዚዳንቱን ኃጢአት የሚያውቁት የሲንጋፖር ባለስልጣናት ግን ዝም ብለው አልተቀበሉትም። እንደ ተራ ጎብኚ አገራችን መግባት ትችላለህ፣ ጥገኝነት መጠየቅ ግን የተከለከለ ነው አሉት። ከዚያም ከሲንጋፖር ሆኖ ስልጣኔን ለቅቄላችኋለሁ የሚል ኢሜይል ላከ። እሱን ተክተውም በእሱ የስልጣን ዘመን ጠቅላይ ሚኒስትር አድርጓቸው የነበሩትና መልቀቂያ አስገብቶ የነበሩት ራኒል ዊከርሜሲንጋ ፕሬዚዳንት ተደርገው ተሾሙ። አመፀኞቹ ቤተ መንግስቱን ለአዲሱ ፕሬዚዳንት ለቀው ወጡ። ሕዝብ መርቶት ሕዝብ ያካሄደው ይህ ዓመፅ የመንግሥት ለውጥ እንዲመጣ ሲደረግ ከሰልፈኞቹ የተገደሉት አስር ሰዎች ብቻ ናቸው። ሦስት ባለሥልጣናት ከነጠባቂዎቻቸው ከመንግሥት ወገን ተገድለዋል። በጠቅላላ ከ26 በላይ ሰው አልሞትም። አራት ዓመታትን ለሚደርስ ጊዜ በሥልጣን ላይ ሆኖ ያስራባቸውን ፕሬዚዳንት በአራት ወራት ዓመፅ ከሥልጣን አባረሩት። የታሚል ታይገር ታጣቂዎች 33 ዓመታት ታግለው ያልጣሉትን መንግሥት ሰላማዊ አብዮተኞች በአራት ወራት አንኮታኮቱት። ጠቅላይ ሚኒስትር አብይ ባለፈው ሳምንት በኡጋንዳ ካምፓላ አግኝተው ያነጋገሩት በዚህ መልኩ ስልጣን ይዘው ስሪላንካን የሚመሩትን ፕሬዚዳንት ነው። ከሁለት ዓመት በፊት ግን በስሪላንካ የተካሄደውን አመፅ በኢትዮጵያ ልትደግሙ ነው በሚል በርካታ ወጣቶች ከየሰፈሩ እየታደኑ እንዲታሰሩ ሲያደርጉ ነበር። ያንን የተቃውሞ እንቅስቃሴ ተከትሎ በስሪላንካ የታሰሩት ዜጎች አርባ አምስት ብቻ ሲሆኑ ያንን አመፅ በኢትዮጵያ ልታካሄዱ ነበር የተባሉ ዜጎች ግን የአዲስ አበባን የአዋሽ ሰባት ኪሎንና የአዋሽ አርባን እንዲሁም የጦላይን እስር ቤቶች አጥለቅልቀው ነበር። 30 የማይሞሉ ሰዎች በስሪላንካ ሲገደሉ በኢትዮጵያ ቁጥራቸው የማይታወቅ ሰዎች በዚህ ምክንያት ደብዛቸው ጠፍቷል። በስሪላንካ ራኒሊን ፕሬዚዳንት ያደረገው ዓመፅ በብልጽግናው ሰፈር የፈጠረው ሽብርና ረብሻ ልዩ ነበር። በዚህ ምክንያት ያሰሯቸውን ወጣቶች ለበርካታ ወራት በተለያዩ ማጎሪያዎች አቆይተው ቢለቋቸውም እስካሁን የት እንደደረሱም የማይታወቁ አሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።